ውድ ኢትዮጵያን እንደዚሁም ኤርትራውያን ዓለም ዙሪያ የምትገኙ ሰላማችሁ ይብዛ እያልኩኝ የዛሬ ቪዲዮን ወደ እናንተ አደርሳለሁ። ታዲያ የዛሬ ቪዲዮ አጠር ባለው መልክ በሚገባቸው መልክ ለመግለጽ ሞክራለሁ። ታዲያ እኔንም ለምታበረታቱኝ የግዜያ ክፍልልኝ እያልኩ ወደ ቪዲዮ ጻሜ ሄዱ ዛሬ ታዲያ የማወራችሁ ሁላችንም ተዘጋጅተዋል የሚያስፈልገው ነገር አለ የሚለው አብዛኞቻችን ይህንን አናውቅም። እንደውም አንዳንዶቻችሁ ምን ብላችሁ ትጠይቃላችሁ? አራት ሺህ ሰዓት ነው የሚያስፈልገው? ስንት ሰዓት ነው የሚያስፈልገው? ስንት ሰዓት ነው ብላችሁ ቢጠይቁ ማለት ምን ይችላላችሁ። ስለዚህ ይህንን ላስረዳችሁ እና ደግሞ አንዳንድ ሰው ምን ይላል? እንዴት ነው ስድስት ሺ ዋቸዋል የሚያስፈልገው? እንዴት ነው ውስጥ አራት ሺ የሚያስፈልገው የሚለው ነገር ብዙ ሰው ግልጽ ስላልሆነለት ግልጽ አድርጌ እነግራችኋለሁ። አራት ሺህ ሰዓት የሚያስፈልገው በነገራችን ላይ ዩቱብ ለአንድ ዓመት ገደብ ይሰጠናል። ለአንድ ዓመት ገደብ ሲሰጠን የሚያስፈልገን ነገር ምንድነው? በዋናነት መጀመሪያ ህጎች አሉት። ህጎች ምንድናቸው? ስለ ዩቱብ ህጎች ምንድናቸው የሚለው ዩቱብ ስንከፍት የምንዋዋለው የምንዋዋለው ውሎች አሉ። በቬሪፋይ ስናደርገው የሚያደርገው ኮክ ከለር ስንል አናነብም አብዛኞቻችን እንጂ አለው። እንደዚሁም ደግሞ ዩቱብ ስቱዲዮ ስንገባ ነር የምትለው በዶላር የሚቆጥረው በኩል ስንገባ ዋና ሰዓታችን እና ስንት ሰብስክራይብ እንደሚያስፈልገን በስንት ጊዜ እንደምንጨርስ ስንት ጊዜ እንደ ሞኒ እንደምንሆን ገደብ አለው፣ ግን አብዛኞቻችን ይሄንን አናስታውለውም። ታድያ ዛሬ እኔ ስገባ ትንሽ እውቀት ቢሆን ደግሞ ለእናንተ ለማስረዳት ሞክራለሁ። አንዳንዶቻችሁ ላይፍ ላይ ይጠይቃሉ አንዳንድ ያልፎ አልፎ እኔ ቤት ባይሆንም ሌላ ቤት ይጠይቆ ያለው አራት ሺህ ሰዓት ነው ወይም አንድ ሺህ ሰብስክራይብ ነው ወይም ሰዎች ስላላችሁ ብዬ ነው። ታዲያ ይሄንን እንዴት መሰላችሁ ላስረዳችሁ የምችለው በመጀመሪያ ደረጃ አራት ሺህ ሰዓት የሚያስፈልገው በአንድ አመት ውስጥ ወይም በሶስት መቶ ስልሳ አምስት ወይም ሶስት መቶ ስልሳ ስድስት ቀን ውስጥ ነው። አራት ሺህ ዋች አወር የሚያስፈልገው አንድ ሺህ ሰብስክራይብ በመቀጠል ዳግሞ እንዴት ነው አምስት መቶ ሰብስክራይብ እና በሶስት ወር ውስጥ እንዴት መሆን እንችላለን ትላላችሁ። አብዛኞቻችሁ በሶስት ወር ውስጥ ሞኒ መሆን ይቻላል ይላል ህጉ ትላላችሁ። ግን ህጉ ምን አድርጌ ነው የሚለው ነገር አብዛኞቻችሁ አልገባችሁ። እሺ፣ በሶስት ወር ውስጥ እንዴት ነው ሞኒ መሆን የሚቻለው የሚለው ልንገራችሁ። ለምሳሌ ሾርት ቪዲዮ ለቃችሁ አስር ሚሊዮን ህዝብ ካየላችሁ በዘጠና ቀን ውስጥ ማለት በሶስት ወር ውስጥ እንደማለት ነው። በዘጠና ቀን ውስጥ ሞኔ ሞኒ እድል አላችሁ ማለት ነው። ግን አስር ሚሊዮን ህዝብ ማን ይለታል የሚለው ደግሞ ጥያቄ ነው፣ የሁላችን ጥያቄ። ስለዚህ እንኳን አስር ሚሊዮን ሊታይልን፣ እኛ በተለይ ስደት ያለን ሰዎች ማንም አስር ሚሊዮን አይለንም። የሆነ ተአምር ተፈጥሮ፣ የሆነ አስደናቂ ነገር፣ የሆነ ነገር ምናልባት ምናልባት ሰው ችግር ላይ ወድቆ ከሆነ ወይ የሆነ ተፈጥሮበት አደጋ ነገር ምናምን ሊታይ ይችላል። እሱም አጋጣሚ፣ እሱም እንግዲህ ላይታይም ይችላል ማለት ነው። እና አስር ሚሊዮን በሾርት ማለት ነው በአጭር ብቻ አስር ሚሊዮን ቪዲዮ ማየት ከቻለልን ሰው በሶስት ወር ውስጥ በዘጠና ቀን ውስጥ በአምስት መቶ ሰብስክራይብ ሾርት፣ እንደዛ ይረዳናል ማለት ነው። ግን አብዛኛው ሰው ሾርት ቪዲዮ ይለቀል አብዛኛው ሰው ታዲያ ሾርት ቪዲዮ ሲለቅ ለምንድን ነው የሚለቀው? እንደዛ ይሆን ልበትነ አይደለም በጣም አስር ሚሊዮን ህዝብ አየልን ማለት እንግዲህ አስር ሚሊዮን በፍጹም በአንዴ በሶስት ወር ምናልባት ከዛም በላይ ሊዘል ይችላል። እንደነገርኳችሁ ታዋቂ ነገር ወይ ዘማሪ ወይ አርቲስቶች ወይ ታዋቂ ፊልም ሰሮች ወዘተ የመሳሰሉ ሰዎች ላቸው ይችላል ። እኛ ግን እንደዛ ሊያይዘን ማንም ስለማይችል ስለዚህ እኛ የሚያዋጣው የት ነው ማለት ነው። አራት ሺህ ዋች አወር አንድ አመት ውስጥ ያ ያዋጣናል ማለት ነው። ስለዚህ ሁለት ነገሮች እነማን ያወራው ስለ አራት ሺህ እና ስለ ሶስት ሺህ ማለት ነው። እኔ ራሱ በሰዓቱ አሁን ህጉ ተቀይረዋል ብለው ብዙ ሰዎች ነግረው ይልካሉ፣ ደውለው ህጉ ተቀይረዋል። ህጉ ስለተቀየረ በአሁኑ ሰዓት አምስት መቶ ሰብስክራይብ ነው ሞኒ የሚያደርገው ብለውኛል። ግን እኔ ህጉ ስለማውቀው ውስጥ ገብቼም ስላየሁት ተሳሳቱ። ስለዚህ ምንም የተሻሻለ ህግ የለም ማለት ነው። ይሄ ደግሞ ማንም ሊታይለት አይችልም ማለት ነው። ስለዚህ እንደዛ ነው እላችኋለሁ። የሚታይላችሁ ካለ ምናልባት የሆነ የራሳችሁ ፈጠራ የሆነ ብቻ ነገር ካለ ሞክሩ። ተሳካላችሁ መሰየው። ካልሆነም ግን ተስፋ መቁረጥ አያስፈልግም ማለት ነው። በነገራችን ላይ የቱ ካምፓኒ ሀቀኛ የማያዳላ ከሰራችሁ ሰራችሁ ተክሏል። እንደ ድሮ አይደለም። ደግሞ አሁን በጣም አጥብቆታል። በፊት ቁጭ ብላችሁ ለአንድ ሰዓት ካህል ካወራችሁ ተንፋሳት ሊሰጣት ይችላል። አሪፍ ሰዓት ነበር። አሁን ግን ላይቭ ላይ ቁጭ ብለን እያወራንና እያወራን እንዳልሆነ ቼክ ያደርግልናል። ለምሳሌ እኔ ስብሰባ ካላወራው ሦስት ሰዓት ቁጭ ብዬ ከሆነ ምንም ሳላወራ በሳይለንት ኮንኩኝ ሦስት ሰዓት ነው። አንድ ሰዓትም አንድ ሰዓትም

እኔም ከእናንተ ውስጥ አንዷ ስለሆንኩኝ አሁንም ተስፋ ባለመቁረጥ ሁላችንም እንቀጥል ማለት ነው። ስለዚህ እኔንም ደግሞ መልካም ፈቃዳችሁ ሆነ አበረታቱ አበረታቱ አበረታቱ እና በተረፈ ወጣችኋለሁ መልካም ጊዜ ይሆንልን ባይ ባይ።